የፌዴሬሽኑን ዝግጅት በጣም ጥሩ ነው የነበረው። ከጸጥታ ኃይሎች ጋር ተነጋግረን ከሚመለከታቸው ጋር ተነጋግረን ፍቃድ አግኝተን ስቴዲየም አዲስ አበባ ስቴዲየምንም ሚኒስትር መስሪያ ቤቱ ፈቅዶልን ከጸጥታ ኃይሎች ጋርም ተነጋግረን በዚህ ደረጃ ነው የመጣ ነው ኦለም ዘሰደን የተለያየ ችግር ምክንያት በተሰጠን ትእዛዝ መሰረት ዝግ አድርገናል። የስፖርት ቤተሰቡም ይሄን መረዳት አለበት። የምል እምነት ነው ያለኝ። እኛ የትኬት ዋጋ አውጥተን፣ በነገራችን ላይ ከኢትዮጵያ ቴሌቪዥንም ጋር እንዲተላለፍ ስንነጋገር፣ በነጻ አይደለም፣ ገንዘብ ከፍለን ነው። ይሄን ገንዘብ ከዚህ ሜዳ ገቢ እናገኛለን የምል እሳቤ ነው የነበረው እና ኢትዮጵያ ቴሌቪዥንም ከጠየቀው ዋጋ በግማሽ ቀንሶ ነው ይሄንን ለማስተላለፍ የወሰደውና በዚህ አጋጣሚ ማመስገን እንፈልጋለሁ። ነገር ግን ድባቡ ከዚህ በላይ መድመቅ ነበረበት። ነገር ግን ከአቅም በላይ በሆኑ ምክንያቶች በተሰጠው ትእዛዝ፣ በዝግ ስቴዲየም አድርገናል። አስበዋል የዚህን ተቃራኒ የሁሉ ህዝብ ሜዳ ገብቶ ኦፍኮርስ የጸጥታ ኃይሉም ይሄን ትእዛዝ ሲያስተላልፍ፣ አምና የነበረውን ነገር ታስታውሳላችሁ። ሙሉ በሙሉ ይሄ ስቴዲየም ግንባታ ስር ነው ያለው። አሁንም አልተረካከበም። ሚኒስቴር መስሪያ ቤቱ እና ወንበሮቹ ሙሉ በሙሉ የወደሙበት ነው ሁኔታ ነው የነበረው። ይህንን የሁኔታ ግምገማ በማድረግ በተሰጠን ትእዛዝ መሰረት ኦፍኮርስ ማታ ነው ወደ አምስት ሰዓት አካባቢ ነው ያስተላለፍ ነው ያሳወቅ ነው አዝናለሁ። ብዙ ደጋፊዎች ከክፍለ ሀገር መጥቷል ተዘጋጅቶ ነው የነበሩት። በየከተማቸው ውጪ አድሮ ነው በአውቶቡስ የመጡት በተለያየ ትራንስፖርት መገናኛ የመጡት ባይሆን ጥሩ ነበር፣ ግን ከአቅም በላይ በሆነ ነገር ሆኗል። ይህን ስንገልጽ ደስተኛ ሆነን አይደለም እኛም ምክንያቱም እንዲደምቅ እንፈልጋለን። ግን ከአንዳንድ ግንዛቤ ማጣት በመነሳት ከዛም በላይ ደግሞ ከፍላጎት ካላቸው ክለባቸውን በቦታ ተገኝቶ ከመደገፍ ከሚመነጭ ፍላጎት የተቋሙን ስም በመጥፎ ጎኑ ሶሻል ሚዲያ ላይ ሲዘዋወር ነበር። እሱን ምንም ማድረግ አትችልም። ፌዴሬሽኑ ከፍ ያለ ነገር የምትቀበለው ነገር ነው። ነገር ግን ከሀገር የሚሰጠውን ትዕዛዝ ደግሞ የመቀበል ግዴታ አለበት ተቋሙ ደሴት አይደለም። ኃላፊነት ስላለብን ማለት ነው እና ወደፊት እነኚህ ነገሮች መብትሄ ያገኛሉ ብዬ አስባለሁ። እዚያም እዚህ የሚነሱ ነገሮች መብቴ ሲያገኙ ስፖርት ቤተሰቡ ወደ እግር ኳስ ሜዳ ይመለሳል ብዬ ነው ማስበው። ነገር ግን አዝናለሁ፣ ተንገላቷል ብዙዎቹ ከተማ ውስጥ አያቸዋለሁ። ብዙ ተንገላቷል። የነበረው ይሄ ነው እና ከዚህ በላይ መድመቅ ይችል ነበረ እና ነገር ግን ደግሞ ከፀጥታ በላይ ምንም ነገር የለም።